ሻይን ያደርጋሉ እንዳለ ማለት ነው። ውስጡ ያሉት ዲዛይኖቹ ሻይን የሚያደርጉ ናቸው። እንደዚህ አረንጓዴ የምትወዱ ሰዎች ደግሞ ካላችሁ እቺ በአረንጓዴ ናት፣ መደቡ ይመጣችሁ። በጣም ከቀጠነች ደግሞ ትንሽ እንደዚህ ከፍ ላለ ደግሞ ለምትፈልጉ እቺ አለች። ዲዛይኗ በጣም ነው የምታምረው። ወደዚችኛዋ ስመጣላችሁ እችም ቀጠን ብላ ግን አንድ ደረጃ ያላት ልብስ ናት። እንደዚህው ከጥበቡ ራሱ ምንም አይተናነስም ነጠላው። ሰላም ሰላም፣ እንደምን አላችሁ ውድ ቤተሰቦቻችን? እንኳን ደህና መጣችው በቀጥታ ወደ ዛሬዎቹ አልባሳት እናልፋለን። የዛሬዎቹ እናንተን ይመጥናሉ ብለን አዘጋጅተናቸዋል። ስለመጣችሁ አመሰግናለሁ። እና ከኔው ጀምሪ ስላልከኝ ይኸው ከዚህ ከሚያምር ልብስ ልጀምር። እዩት። እንደምታዩት በጣም የሚያምር ልብስ ነው። የተወዳጅ ልብስ ነው፣ የታወቀ ነው፣ ሰፊ ነው። ጥበቱም ራሱ እንደምታዩት ይሄ እንግዲህ በሰው ፍላጎት የተሰራ ነው። ይሄ እናንተ በምትፈልጉት እኛ መስራት እንችላለን። ይሄ እንደዚህ ወራጁ እስከ ወገብ ድረስ የተሰራ ነው። እንባሩም ትንሽ ከፍ ተደርጎ የተሰራ ነው። ሙሉ በ ሙሉ ሻይን የሚያደርግ ልብስ ነው ማለት ነው። የተለያዩ ከለሮች አሉበት፣ ግን በጣም የሚያምር ቆንጆ፣ ቀለል ያለ የማይካበድ ልብሱ ራሱ አይከብድ፣ ቀለል ያለ ነው ልብሱ ራሱ ማለት ነው። እና በጣም የሚያምር ልብስ ነው። ይኸውት እንግዲህ ቆንጆ ሆኖ አልቆ እንደዚህ ምር ብሎ ተሰርቶለት ሲያልቅለት ሀያ ሺ ብር ነው ማለት ነው። ሀያ ሺ ብር። ዛሬ ወደ ተዘጋጀውበት ስመጣ ቀጫጭን ናቸው ብዙዎቹ በሙሉ እና ቆንጆ ናቸው፣ በጣም የሚያማምሩ ቀለል ያለ እንደምትታየው ጎመን ከለር ናት። በጣም የምታምር ቅልል ያለች ይው ሸን ታደርጋለች። ሙሉዋ ማለት ነው፣ ቆንጆ ልብስ ናት። ቀለል ያለች ናት። እቺ እንግዲህ አራት አርብ ናት። መነኗም እንግዲህ ሁለት አይንን እንደሁን ጊዜዋ ዲዛይኗ እንዴት እንደምታምር ይዋት። እቺ አሁን በወራጅም መሰራት ትችላለች እንደነሱ ፍላጎት፣ ዙሪያም መጥለፍ ይቻላል። እንግዲህ በወራጅ ሲሆን ያውቁታል ያዋጋው ይጨምራል። ዙሪያ ሲሆን ደግሞ አንገትና እጅ ጠልፈን ባለው ዋጋ እንሰራለን ማለት ነው። እቺ እንግዲህ አልቆላት ቆንጆ ሆና አስራ አንድ ሺህ ብር አስራ አንድ ሺህ ብር ልብሱና ነጠላው እኩል ናቸው። አንዳንድ ሰዎች እንደዚህ ይወዳሉ እኩል የሆነ ማለት ነው። ስለዚህ እቺ ለስላሳና ቆንጆ ልብስ ናት። ይሄ ደግሞ ሌላኛው አማራጭ ነው። በከለርም በሳይዝም ትንሽ ከፍ ትላለች። ከቀድሞ ከለሩ ሙሉ በሙሉ የተለየ ነው። ይሄ ዶቃ ከለር አለበት ቢጫም አለበት። ፈዘዝ ያለ አረንጓዴ ብቻ የተለያየ ከለር ያለው እና እያንዳንዷ ዲዛይኗ ሻይን ታደርጋለች። መሀል መሀል ላይ ገባባት ማለት ነው። በጣም ቆንጆ የልብስ ናት። ችም አሁን በወራጅ መልክ መስራት ይቻላል። ዙሪያም ደግሞ እነሱ በዙሪያ ብቻ ከወገብ በላይ ብቻ ተጠልፎም ካሉ እንደነሱ ፍላጎት እኛ እንሰራለን ግን ልብሷ በጣም ነው የምታምረው። ይህች ማራት አርብ ናት። ይኸዋት አንዷ አርብ ናት። ይህች ሰፊ ናት። አንዱ አርብ ራሱ ይህ አራቱ ሲሰራ እንግዲህ ትልቅ ልብስ ይወጣዋል ማለት ነው። ሁሌም እንደምንለው ይሄም እራሱ ተሰርቶ አልቆለት ቆንጆ ሆኖ ይሄም አስራ አንድ ሺህ ብር ነው ማለት ነው። እዩት ነጠላው እንዴት ትልቅ እንደሆነ እንደገናም ሰፊ ነው። ይሄ ሲነጠል በጣም በቂ ነው። ለሚፈልጉት እነሱ ቤተክርስቲያን ለመልበስ ቢፈልጉ ይሆናሉ። ጥለቷ ያው ከጥበቧ ትንሽ ታንሳለች ግን ታምራለች በጣም ወደዚችኛዋ ስመጣላችሁ እችም ያው ቀጭን ናት እንግዲህ በጣም የምታምር የሆነ ድምቅ ያለች ናት ወደ ሶስት ና አራት አይነት ከለር ነው ያለባት ግን እቺ ሁል ጊዜ የትም ቦታ መለበስ የምትችል ልብስ ናት እንደዚህ ልብስ ቀለል ሲል የትም ቦታ ለብሰው ቀለል ብለው መታየት የሚፈልጉ ናቸው። እናንተ በወራጅ ካላችሁም በወራጅ ይሆናል። ዙሪያም ከሆነ ዙሪያም ይሆናል። የእናንተን ፍላጎት ብቻ ነው የምንጠብቀው። እና እቺ ልብስም በጣም የምታምርና ቆንጆ ልብስ ናት። በግሩፕ ቢሰሩት ራሱ ቀለል ብላለ ፕሮግራም ቢያዙት መሆን የሚችል ልብስ ነው ማለት ነው። መነኑም ሁለት አይነን እንደሁል ጊዜውም አርቡም ሰፊ ነው። ይሄ ይሄ አንዱ አርብ ነው። ይሄ አራት አርብ አለው ሲገጣጠም ትልቅ ልብስ ይወጣዋል ማለት ነው። ቆንጆ ልብስ እችም እንግዲህ አልቆላት ቆንጆ ሆና እችም አስራ አንድ ሺ ብር ናት ማለት ነው። ይኸው ነጠላው ምን እንደሚያክል ማለት ነው። ቆንጆ ነው፣ በጣም ትልቅ ነው ይሄ ይህ ሲሰፋ ደግሞ ሲነጠል በጣም ትልቅ ይሆናል ማለት ነው። እንደነሱ ፍላጎት እንደዚህም ደግሞ ጠላ አድርጎ ለመዘነጥ ከቀሚሷ ጋር ስትሆን በጣም ማች ሲያደርጉ ያምራሉ ማለት ነው። ወደዚችኛዋ ልብስ ስመጣ ደግሞ ህዋት እንግዲህ እቺ ቀይ ናት። መደቧ ሙሉ በሙሉ ቀይ ነው። መሀል ላይ የራሱን የቻለ ዲዛይን ቢገባላትም ግን ልብሷን ፍክት ያደረጋት ቀዩ ነው ማለት ነው። ያው ቀይ እንግዲህ ሁሌም እንደምንነግራችሁ ልብስን ፍክት የማድረግ ሰውንም ፍክት አድርጎ የማሳየት አቅም አለው። ስለዚህ እችንም ለዛ ነው አማራጭ አድርገን ያመጣንላችሁ። በጣም የሚያምር ዲዛይን ያለው መሀል ላይ ሻይን ያደርጋሉ እንዳለ ማለት ነው። ውስጡ ያሉት ዲዛይኖቹ ሻይን የሚያደርጉ ናቸው። በጣም ቆንጆዬ ልብስናትችም በምትፈልጉት ማዘዝ ትችላላችሁ። ከወገብ በላይ ወራጅም ከሆነ ዙሪያም ከሆነ እናንተ እዘዙን፣ እኛ እንሰራለን። በጣም የምታምር ልብስናትችም ራሱ ቆንጆዬ ሲያልቅላት እንዴት እንደምታምር ማለት ነው። ያው ልብስ ሁልጊዜም እንደምንናገረው ሲያልቅለት ነው የሚያምረው። አልቆላት ቆንጆ ሆና ጭም 11 ሺ ብር ናት ማለት ነው። ሰው ነጠላው እንግዲህ በጣም ትልቅ ነው ወርዱ። ይሄ ሲነጠል ተሰፍቶ ትልቅ ልብስ ይወጣዋል ማለት ነው። ማለት ዙሪያውን ለማልበስ ይችላል ትልቅ ስለሆነ ማለት ነው። እንዲ ቀለል ብላችሁ ዘወትር መልበስ ለምትፈልጉ ሰዎች እንግዲህ ዛሬ ሙሉ ቪዲዮን የሆነላችሁ የእናንተ ምርጫ ነው ማለት ነው። ወደ ዝቺኛ ስመጣ ደግሞ እቺ በጣም የምታምር ፍክት ያለች ብዙ ከለር ያለባት ሻይን የምታደርግ ቀጭን ጥለት ናት። ግን ቀጭን ብትሆን በጣም የምታምር ማለት ነው። እቺን ባታልፋችሁ እንላለን። ሻይን ታደርጋለች። ልብሷ ራሱ በጣም ያው እንዴት እንደምታምር ብዙ ከለሮች አሉባት። እቺ እንግዲህ ስትሰራ በጣም ቆንጆ ልብስ ነው የሚወጣት ማለት ነው። መነኑም እንግዲህ ያው ሶፍት በጣም ነው የሚያምረው ማለት ነው። ሁለት አይን ነው በታ ተደርጎ የተሰራ ይሄ አራት አርብ ነው እና ሲያልቅላትና ቆንጆ ስትሆን 12 ሺ ብር ናት ማለት ነው። ይሄው ነጠላው ምን እንደሚያክል ማለት ነው። ትልቅ ነው ወርዱ ትልቅ ነው ስፋቱም ራሱ ትልቅ ነው። ይሄ ሲነጣ ሲሰፋ፣ ሲለብሱት በጣም ትልቅ ነው የሚሆነው። ወደዚችኛዋ ደሞ አማራጭ ስመጣ ቀጭን ናት፣ ግን በጣም የምታምር ናት ያው በኦሬንጅ አለባት ድምቅ ያደረጋት ጎመኔ አለባት፣ ቀይ ማለባት፣ ብዙ ከለር ያለባት ግን ዲዛይኗ ልጭ ብላ የወጣች ናት እች ራሷ ማለት ነው። እንዳልኳችሁ እናንተ በጠየቃችሁት መሰረት ነው ዛሬ ይዘን የመጣ ነው እና ዛሬ አማራጭ አታጡም እንግዲህ እስካሁን ካለው ማለት ነው። እና እቺ ልብስ ራሱ በጣም ሲያልቅላት ከላይ ሲጠለፍላት አንገትና እጁ በጣም የሚያምር ልብስ የሚወጣው አንድ አርብ ነው፣ ሰፊ ነው እንደምታዩት እንግዲህ ሁለት አይነት መነኑ ይሄም እንግዲህ አልቆለት ቆንጆ ሆኖ ተሰርቶ በእናንተ ፍላጎት 12 ሺህ ብር ነው ነጠላዋ። እሺ እቺን ነው የምትመስለው። ያው ከቀሚሱ ጋር እኩልና ዛሬም ነጠላዋ። እቺኛዋ በጣም ትልቅ ነው ወርዱ፣ እንደምታዩት ሰፊም ነው ስፋቱ። ይሄ ሲነጠል ነው እንግዲህ፣ ተሰፍቶ ሲነጠል ትልቅ ይሆናል። ያው ብትን ስለሆነ ስላልተሰፋ ያው አናሳያችሁም ገልጠን። እንግዲህ ተሰፍቶ ሲያልቅ ደግሞ በጣም ነው የሚያምረው። ይሄው እንግዲህ እኩል ነው ከቀሚሱ ጋር ማለት ነው። ወደዚችኛዋ ደግሞ ስመጣላችሁ እችም ቀጭን ናት፣ ግን በጣም የምታምር የሆነ ዲዛይኗ ለየት ያለ ነው። እስካሁን ካየ ነው በሙሉ ይጣዎ ሻይን ውስጥ ሁሉ ነገሩ ሻይን ያደርጋል። ዲዛይኑ ደግሞ ይለያል። እስካሁን ካየናት በጣም የምታምር ቀልል ያለች ያልጮኸ ያልደበዘዘ ነው እና ቆንጆ ልብስ ናት። እችም እንደ አማራጭ አቅረበንላቸዋል። አንዱ አርብ ራሱ ምን እንደሚያክል ማለት ነው። የአራት አርብ ነው በአራት አርብ ነው የቀረበ። ይሄት ሲሰፋ ሲገጣጠም ትልቅ ይሆናል ማለት ነው። እናንተ በምትፈልጉት ዲዛይን ንእዘዙ። ከወገብ በላይ በእናንተ ምርጫ እኛ እንጠልፋለን ማለት ነው። መንኑ ሁለት አይነት እንደ ሁልጊዜው መታ አድርጎ የሚሰራው ነው እና ቀለል ያለች ልብስም ስለሆነች እችም እንግዲህ አልቆላት ቆንጆ ሆና ተሰርታ አስራ ሁለት ሺህ ብር ናት። እችም አላችሁ ነጠላው እንዴት እንደሚያምር እዩት። ስፋቱ በጣም ትልቅ ነው፣ ሰፊ ነው። አርቡም ትልቅ ነው ይሄ ሲሰፋ ሁልጊዜም እንደምላችሁ ትልቅ ነው የሚወጣው ማለት ነው። ወደዚችኛዋ ስቀጥል ደግሞ እች ሙሉ በሙሉ ሻይን የምታደርግናት እንዴት እንዳምታምር ት ከወገብ ላይ ተጠልፎ እጅና አንገቱ ሲሰራለት በጣም የሚያምር ነው። በወራጅን ቢሰራ በጣም ነው የሚያምረው ማለት ነው። የዚህ የልብሱን ውበት ያወጣዋል። እያንዳንዱ ዲዛይን ተደርጎ ሲወጣለት ቆንጆ መሆኑን ያስታውቃል ማለት ነው። ስለዚህ እናንተ በምትፈልጉት ነገሩን እኛ ሰርተን ማቅረብ ብቻ ነው የኛ ስራ ነንም። ሁለት አይን ነው ጊዜውም እንደምንነግራችሁ በጣም የሚያምር ልብስ ነው። ይሄ ሲያልቅለት ይሄም 12 ብር ነው ማለት ነው። ይኸው ነጠላው ምን እንደሚያክል ማለት ነው። በጣም ትልቅ ነው ነጠላው ሲሰፋ ትልቅ ይሆናል። ሲነጠል ማለት ነው። የቤተ ክርስቲያንም በቂ ነው። ይሄ እናቶችን ቢለብሱት አያንሳቸው ማለት ነው። እንደዚህ ው ከጥበቡ ራሱ ምንም አይተናነስም። ነጠላው እንዴት እንደሚያምር ማለት ሙሉ ሻይን ነው። ወደዚህ ችኛ ስመጣላችሁ እንግዲህ እችም ያው የሻይን ልብስ ናት እንግዲህ አንድ አይነት ያደረግንበት ምርጥ እንግዲህ ወቅቱም ነው። ሰውም ፍላጎቱ እንደዚህ አይነት ነገር ነው። በቃ ደንበኞቻችን ብ አዎ ቀለል ያለ ሆኖ እንደዚህ ሻይን የሚያደርግ ነገር ነው የሚሉን ሁል ጊዜ ያው እናንተን ስለምን ሰማ ነው። እኛም የምናቀርብላችሁ ይህም ሻይን ልብስ ነው። ጥለቱ ግን የሚለይ ነው። ከለሩ ውሃ ሰማያዊና በነጭ ነው። የቀረው ሁለት አይነት ከለር ናቸው። በጣም ነው የሚያምሩት። ዲዛይኗ በጣም ነው የምታምረው። እች ከወገብ በላይ ሲወጣላት ስትሰራ የልብሱ ውበት ይወጣል ማለት ነው። በጣም ቆንጆ ልብስ ናት። እችም ሁለት አይነ መነናት አርቦም እንግዲህ ይሄ አንዱ አርብ ነው። አራት አርብ አለው እና ይሄም አልቆለት እንግዲህ ቆንጆ ሆኖ ተሰርቶ ከወገብ በላይ በእናንተ ምርጫ፣ ይሄም አስራ ሁለት ሺ ብር ነው ማለት ነው። ነጠላው ራሱ እንዴት ትልቅ እንደሆነ እዩት። አዎ በጣም ትልቅ ነው። ይሄ ወርዱ ትልቅ ነው። ሲሰፋና ሲነጠል ሲለበስ በቂ ነው ማለት ነው። ትልቅ ልብስ ስለሆነ ነጠላው ራሱ ከቀ

አንድ እኩል ማለት ነው፣ ምንም አይተናነስም። ዛሬ አንድ አይነት እንትን ይዘን እንድላችሁ የቀረብ ነው። በጣም ነው የሚያምረው። ግን ወደ ዝችኛዋ ስመጣላችሁ እችም ቀጠን ብላ ግን አንድ ደረጃ ያላት ልብስ ናት። ያው በቀጭን ጥለት ውስጥ ነው የምትካተተው። ደረጃዋ መቅረት ትችላለች፣ ከነ ደረጃዋ መስራት እንችላለን። ይሄ የእናንተን ፍላጎት ብቻ ነው የምንጠብቅ። ግን ልብሱ በጣም የሚያምር እዩት። የተለያየ ከለር ያለበት አረንጓዴ ያለው፣ ኦሬንጅ አለው፣ ጥቁር አለው ብዙ ከለር አለው እና እያንዳንዱ ውስጡ ያሉት ከለሮቹ ዲዛይኖቹ በሙሉ ሻይን የሚያደርጉ ናቸው፣ ያምራሉ። እነዚህም ሲሰሩ እናንተ ለምትፈልጉት ፕሮግራም ቆንጆ ሆኖ የሚወጣ ልብስ ነው። ይሄም ራሱ ማለት ነው። ለዛ ነው እንግዲህ እያንዳንዷን ልብስ አውጥተን የምናሳያችው። በጣም የሚያምርና ቆንጆ ልብስ ነው። ይሄም እንግዲህ አንዱ አርብ ነው፣ አራት አርብ አለው። ሲገጣጠም ትልቅ ልብስ ይወጣል ማለት ነው። ይሄ እንግዲህ አልቆለት ቆንጆ ሆኖ ተሰርቶ፣ ይሄ 13 ሺ ብር ነው። ነጠላው ራሱ ከቀሚሱ ብዙም ያላነሰ ና ያልበዛ ቀለል ያለ ደስ የሚል ነገር ነው። ወርዱም ትልቅ ነው፣ ሰፊ ነው። ያው ሁል ጊዜ እንደምንላችሁ ሲሰፋ ትልቅ ይሆናል ማለት ነው እናንተ ስትለብሱት እና ያው የነጠላው ውበትም በጣም እንደዚህ እናቶች ይወዳሉ። እንደዚህ ይመጣል እንግዲህ። አዎ የልብሱ ውበት የሚመጣው ያው እንደዚህ ነው። እኛ የምንታወቀው ደግሞ ኢትዮጵያውያኖች እንደዚህ በመልበስ ነው። ወደዚህኛዋ ትመጣላችሁ። ደግሞ እቺን በሁለት ከለር የቀረበች ናት፣ ዶቃና ኦሬንጅ ግን እንዴት እንደሚያምሩ እዩት። አሁን ሁለቱ አሁን ማንም አያስበውም እንደዚህ ከለር ለማውጣት ግን ያው ሸማኔውን የተጠበበበት ግን በጣም የሚያምር ልብስ ነው። ጭም ቀጭን ልብስ ከሚባሉት ነው የምትመደበው። እንደዚህ ደግሞ በጣም ከቀጠነችው ደግሞ ትንሽ እንደዚህ ከፍ ላለ ደግሞ ለምትፈልጉ እችም አለች። ዲዛይኗ በጣም ነው የምታምረው። እቺ ከወገብ በላይ ሲጠለፍላት የራሷን የጥበቡን ውበት ስለሚያመጣው እናንተ በምትፈልጉት በወራጅም ከወገብ በላይ እጅና አንገትም ሰፍተ እናቀርባለን። ይሄም እንግዲህ አንዱ አርብ ነው። አራት አርብ አለው። ይሄ ሲሰፋ ትልቅ ልብስ ይወጣዋል። መነኑም ሁለት አይነ ነው። የራሷ አልቆለት ቆንጆ ሆኖ ተሰርቶ ይሄም 13 ሺ ብር ነው ማለት ነው። ይሄው ነጠላው ምን እንደሚያክል ትልቅ ነው። ከቀሚሱ ጋር እኩል ነው በቃ። ወደዚችኛዋ ስንመጣ ደግሞ እንደዚህ አረንጓዴ የምትወዱ ሰዎች ደግሞ ካላችሁ እቺ በአረንጓዴ ናት፣ መደቧ ይመጣችሁ መሀሏ ላይ በሁለት መስመር ዲዛይኖች ተወላታ በተለያዩ ከለር ግን አረንጓዴ ናት። በጣም እንግዲህ ብዙዎች ሰዎች ደግሞ አረንጓዴ ይወዳሉ። ማትሰለች ቅልል ያለች ልብስ ናት። በጣም ነው የሚያምረው ይሄ ሲገጠም ሲሰራ ከወገብ በላይ ሲጠለፍ እናንተ በምትፈልጉት አሁንም በወራጅም ካንገበ ላይም ብቻ ካላችሁ ከወገበ ላይም እኛ እንጠልፋለን። እችም እንግዲህ ቆንጆ ሆነ አልቆላት አስራ ሶስት ሺ ብር ናት። ይኸው ነጠላው እንግዲህ ምን እንደሚያክል ማለት ነው። በጣም ትልቅ ነው። ይህ ሲሰፋ ትልቅ ነው የሚወጣው ነጠላው። ለእናቶችም ለወጣትም ይሆናል ይሄ ማለት ነው። ወደዚችኛዋ ስመጣላችሁ ደግሞ ትንሽ ቀጭን ከምትባለው ትንሽ ከፍ ያለችናል። ያው አማራጭ ብለን ያቀረብናት ሰው የወዳታለችንም ልብስ ማለት ነው። ሙሉ በሙሉ ሻይ ነው የምታደርገው። ሻምፓሄኗ በሙሉ የምትታየው በሻይነቷ ነው። ይሁን ሲያልቅለት ሲሰራ ትልቅ ልብስ ይወጣዋል እና በጣም የሚያምር ነው የሚወጣው። እንደዚህ ሲታይ አይደለም ልብሱ ሲያልቅለት ነው ልብስ የሚወጣው። ይሁን ከወገብ በላይ ሲጠለብ ሲሰራ ቆንጆ ልብስ ይወጣዋል ማለት ነው። አልቆለት ቆንጆ ሆኖ እናንተ በምትፈልጉት ሲያልቅለት ይህም አስራ ሦስት ሺ ብር ነው ማለት ነው። ቆንጆ ልብስ ነው ይሄ። ይህች ቆንጆ ልብስ ናት፣ በጣም የምታምር ድምቅ ያለች፣ ማንኛውም ሰው ልታደምቅ የምትችል በግሩፕ ቢሆን ደግሞ ይሄ በጣም ያምራል ድምቅ ያለ ስለሆነ ማለት ነው። ያው የሁላችሁንም ፍላጎት በማማከል ነው የመጣ ነው። ድምቅ ያለ ፈዘዝ ያለ ቀጠን ያለ መካከለኛ የተባለ እንደዚህ ደግሞ መድመቅ የምትፈልጉ ደግሞ ያው አለላችሁ ማለት ነው። ይሄ አንዱ አርብ ነው፣ በአራት አርብ ነው የቀረበ ለስላሳ ነው፣ ሁለት አይን መነን ነው እና በጣም ነው የሚያምረው። ይህም 13 ሺ ብር ነው ሲያልቅለት ማለት ነው። ውድ ቤተሰቦች ሁሌም እንደምንላችሁ እንግዲህ በቪዲዮችን መካከል የምትወዱትን ልብስ አግኝታችሁ ከሆነ በተቀመጠው ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። የትኛውም የዓለም ጫፍ ላይ ብትሆኑ በያላችሁበት እናደርስላችኋለን። ሰብስክራይብ ብቻ ማድረግ ከእናንተ ይጠበቃል የደወል ምልክቷን ደግሞ ብትጫኑ ቪዲዮ እንደለቀቅን ወዲያውን ይደርሳችኋል፣ ሳያልፋችሁ ትመለከታላችሁ ማለት ነው። አብራችሁን ስለነበራችሁ እናመሰግናለን። ቸር አገናኘ።